አራቢ አራቢያ አሻራ አልሕዝቢያቱ ወተፈርቁል ሙስሊሚነ የሚል ሆነ ያዘር ደረሳችን። ምንድነው አልሕዝብያቱ? ወገንተኝነት ማለት ነው። ሕዝቢያ ማለት ወገንተኝነት፣ ጉሩተኝነት እና ዘረኝነት የሚባል የሆነ ሙንከር ነው፣ በማህበረሰቡ ዘንድ ተንሰራፍቶ የሚገኘው አሉ። ይሄ አጸያፊ የሆነ ወንጀል ነው አልሕዝቢያ ወገንተኝነትና ጉሩብተኝነት፣ ጎጠኝነት፣ ዘረኝነት ብለን እንፈስረዋለን። ኢዘን እንደዚህ ማድረግ የራሱን ዘር ከፍ ማድረግ የሌላውን ዘር ትመተቸት፣ ይሄ እስልምና የማያዘው የማይፈቅደው የሆነ ወንጀል ነው። ወተፈርቁ መለያየትም አልሙስሊሚን ሙስሊሞች መለያየታቸው ሙስሊሞች መከፋፈል መበታተን የሚባለው ነገር ይሄ በእስልምና የማይደግፍ የሆነ ስራና መንገድ ነው ማለት ነው። ስለዚህ አስራ አራተኛው ሙንከርና በማህበረሰቡ ዘንድ ተንሰራፍቶ የሚገኘው መኒ አልሕዝብያ ወገንተኝነትና፣ ወተፈርቁ መለያየት፣ አልሙስሊሚን የሙስሊሞች ልዩነት በሙስሊሞች መካከል መከፋፈል ይሄ በጣም የተጠላ የሆነ ወንጀል ነው። አሉ ኸይራን ወለሒዝቢየቱ ወገንተኝነት እኳሉ ዘረኝነት የሚባለው ነገር ማዕናሃ ጽንሰ ሀሳቡ ትርጓሜው ስንተረጉሞ ምንድ ነው? እጅትማዑ መሰባሰብ ነው። ጣኢፈቴን የሆኑ ቡድኖች መሰባሰባቸው ነው። ሚነናሲ። ከሰው ልጆች የሆኑ ቡድኖች መሰባሰባቸው ነው አሉ። እጅትማዑ ጧኢፈቲን የሆኑ ቡድኖች መሰባሰብ ነው ሚነናሲ ከሰው ልጆች የሆኑ ቡድኖች መሰባሰባቸው ነው አለ። አፍካሪን በሆነ አመለካከት ላይ አለ አፍካሪን በአመለካከትና በራዕይ ላይ ማለት ነው መሰባሰባቸው ነው ሙኻሊፈቲን የምትጋጭ በሆነች አመለካከት የሚጋጭ በሆነ አስተሳሰብ መሰባሰባቸው ነው። ለሐዲ ነብይ ሰለላሁ ዐለይሂ ወሰለም የመልእክተኛውን ዐለይሂ ሰላቱ ሰላምን መመሪያና ፈለጋቸውን የሚጋጭ በሆነ አመለካከትና እሳቦት ከሰዎች የሆኑ ቡድኖች መሰባሰባቸው፣ ቁርአንና ሐዲስን በሚነቅፍ በሆነ እሳቦት ተሰባስቦ መቀመጥ ምን ይባላል? ህዝብያ ተብሎ ይጠራል። ወገንተኝነት፣ ዘረኝነት ተብሎ ይጠራል። አሉ ይዋሉነ ይስማማሉ፣ አለይሃ በሷ ላይኮ በዛች በአመለካከታቸው ላይ የመልእክተኛውን ዐለይሂ ሶላቱ ወሰላምን ፈለግን በምትነቅፍ በሆነችው እሳቦትና አስተሳሰብ ላይ ይወዳጃሉ። ያንን የገጠማቸውን ወዳጅ አድርገው ይይዛሉ። አሉ ይዋሉነ ይስማማሉ፣ አለይሃ በሷ ላይ ይስማማሉ፣ ይወዳሉ ወዳጅ አድርገው ይዛሉ ወዩዓዱነ ጠላት አድርገው ደግሞ ይዛሉ አለይሃ በዛችው በነሱ አመለካከታቸው ያ ማለት ነው። ጠላትም አድርገው ይይዛሉ አሉ። እነሱን የነሱን አመለካከት የገጠመ የሆኑን አካል ወዳጅ አድርገው ሲይዙት የእነሱን አመለካከትና የእነሱን አስተያየት የካለፈ የሆነ አካልን ደግሞ የተጋጭሆን አካልን ጠላት አድርገው የሚይዙበት የሆነ በሆነች አመለካከት ላይ መሰባሰባቸው ነው ህዝብያ ተብሎ የሚጠራው አሉ። ፈየሲሩ ይሆናል ወላኡሁም የነሱ መውደድ ውደታቸው እኮ ይሆናል። ወበራኡሁም መጥራታቸውም ከመጥላታቸውም ማለት ነው። በራ ማለት መጥራት መጥላት ይሆናል። በሁለቱም ማለት ነው ወበራኡሁም መጥላታቸውና መውደዳቸው ይሆናል። በይቀን ጠበብ ያለ ይሆናል። ጠበብ አድርገው ነው ማለት ነው። የሚወዱበትም በትንሽ ነገር ነው የሚጠሉበትም በትንሽ ነገር ይሆናል አሉ። ስለዚህ ፈየሲሩ ወላኡሁም የነሱ ወዳጅነት፣ ወበራኡሁም እሁም የነሱ ጠላትነት መጠራታቸው ይቀን የጠበበ የሆነ በጠባብ በሆነ ነገር ይወዳሉ፣ ጠባብ በሆነ ነገር ይጠላሉ አሉ ከምን አንጻር ሚን አጅሊ አንጻር ማለት ነው። አፍካሪህም ከአመለካከታቸው አንጻር ብቻ እና ብቻ ነው ወዳጅ አድርገው የሚይዙት። የሚጠሉትም አመለካከታቸውን የገጠመላቸውን ሲወዱ የእነሱን አመለካከት ደግሞ የጣሰ የሆነን አካል ይጠላሉ ማለት ነው። ወአህዳፊህም አላማቸውንና ግባቸውን ያኔ ከግባቸው አንጻር ከአላማቸው አንጻር ብቻና ብቻ ነው ወዳጅ አድርገው የሚይዙት የገጠመውን ይወዳሉ የጠላውን ይጠላሉ ማለት ነው። ይህ እንግዲህ የጥመት አንጃዎች አይነት ነው። ከልኢኽዋን አልሙፍሲዲን ወሱፍያ ወልአሕባሽ እነዚህን የጥመት ቡድኖችን ይመስል ማለት ነው። ኢኽዋኖችን ብንመለከታቸው የራሳቸው ህግና መርህ አላቸው፣ ድናቸው ያቋቋሙበት ያንን የተገጠመ ሁላ ሁወ ረጁሉን ሱኒ ሰለፊ ያንን የከለፈ ደግሞ ለይሰ ምን ሰለፊያ ከሰልፍያ ያደለም ሙብተድዕ ነው ዳል ነው ሙዲል ነው ብለው ያሉ ማለት ነው። ወሀዛ ይህ ኩሉ ይህ አይነት አመለካከት ሁወ ተዓሱቡ እሱ ነው ወገንተኝነት። አልመቂቱ የሚጠላ የሆነው የሚወገዝ የሆነው አላህ የከለከለው መልክተኛው ዐለይሂ ሰላቱ ወሰላም የከለከሉት የሆነው ወገንተኝነት ይሄ ነው ብለው ተናገሩ ማለት ነው።

መጥራቱም መሆን አለበት ሊኪታብላህ ለአላህ መጽሐፍ ለቁርአን ሲባል ማለት ነው። ቁርአንን የካለፈን ይጠላል። ቁርአንን የገጠመን ይወዳል። እንደዚሆነሆን ያለበት አሉ ወሱነቲ ለሐደስም መሆን አለበት ነብይ ለ ሰለም ለመልእክተኛ ለ ሰላ ሰላም ዲ ሲባል ነው። መውደድ መጥራት ያለው ደስን ንቀበል ሚያለውን ይጠላል፣ እየተቀበለውን ይወዳል። እንደዚህ ነው መሆን ያለበት፣ ይሄ ነው ግዴታው እንጂ ለዘሩ ለጎሳው፣ ለጀመዓው፣ ለቡድኑ ወገንተኝነት ይዞ ጥላቻና ወዳጅነትን መገንባት አይቻልም። አሉ ወሃዛ አሁን ደግሞ ለቁርአንና ለሐዲስ ቁርአን ሐዲስን የኻለፈን ጠላት አድርጎ መያዝ፣ ቁርአን ሐዲስን የገጠመን ወዳጅ አድርጎ መያዝ የምንለው ይሄ ሰውዬ እንደዚህ አድርጎ ይሄን ነገር የሚሳለው ሕዝቡላህ የአላህ ሰዎች የአላህ ጭፍራዎች ማለት እነዚህ ናቸው ብለው ተናገሩ። አላ አዋጅ እነ ሒዝበላሂ የአላህ እኮ ሰዎች የአላህ ጭፍራዎች ሁም እነሱ አልሙፍሊሑን ከእሳት የሚድኑት ነጻ የሚወጡት እነሱ ናቸው ብሎ አላሁ ጀለ ወዓላ ይናገራል። ማ ስለዚህ ለዘር ለምናምን ለጎሳ ብሎ ወገንተኝነት ጅል ነው።

ፈህወ ይህ እኮ ነገር እኮ መዝሙሙን የተወገዘ ነው የተወቀሰ ነው። አሉ ተና መዝሙም የተወቀሰ ነው። ያኔ በሆነ ጉዳይ ላይ ያለፈው ነገር ምንድን ነው? በሆነ አመለካከት ላይ ከፊል ሰዎች ተሰባስበው ቁርአን ሐዲስን የሚነቅፍ የሆነን አመለካከት ይዘው በዛ ላይ እየወደዱ ያንን የጠላውን ደግሞ እየጠሉ ማድረጋቸው ነበረ። ይ ተወገዘ ነ ወቀድ ቃ በርግጥም አ ብል ጀለ የላቀ የሆነው ለ ከፍ ያለው ጌታ ብለል ፊኪታብ ልከሪም በተከበረው በሆኑ ቁርን ላይ ብሎናል ብል ወላተኑ አትሆኑ ምን ልሙሽሪኪን ከአጋርያኖች ከሙሽሪኮች እንዳኮኑ እነዛ አጋሪዎች ማ ሆኑ ምንለነ ከነዛ ፈረቁ ዲነሁም ዲናቸውን ከላዩ ሰዎች አትሁኑ ዲናቸውን ከከፋፈሉት ወካኑ ከሆኑትም ሺዓን ቡድን ቡድንና ጉሩፕ ጉሩፕ ከሆኑት እንዳትሆኑ። ኩሉ ሒዝቢን ማንኛውም ቡድን ቢማለደይህም ከነሱ ዘንድ ባለው ነገር ፈሪሑን ይደሰታሉ፣ በራሳቸው ይደሰታሉ። ሌላውን ግን ጠላት አድርገው ይይዛሉ። ሌላውን በውሸት በባጢል ነው ያለው ብለው ያስባሉ። ስለዚህ

ወካኑ የሆኑት አካላቶች ሺዐን ጉሩፕ ጉሩፕ ቡድን ቡድን የሆኑት አካላቶች ለስተ አይደለህም፣ ሚንሁም ከነሱ እኮ ከነዚህ ሰዎች አይደለህም፣ ፊ ሸይእን በምንም ነገር አይደለህም ብሎ ይላቸዋል። ለመልእክተኛው ዓለይሂ ሶላቱ ወሰላም ከከፋፈሉት ዲናቸው ላይ ከተለያዩ ሰዎች አንተ ምንም ነገር አይደለህም፣ እነሱ ዘንድ ከእነሱ ስራ ነፃነህ አንተ ብሎ ይላቸዋል። እነሱ ጋር እንዳኮን እንዳትቀላቀል ይላቸዋል። ኢነማ አምሮሁም የነዚህ ሰዎች ጉዳይ እኮ እንደዚህ የሚጨቃጨቁ ሰዎች ጉዳይ የእነሱ ጉዳይ ኢለላህ ወደ አላህ ነው። አላህ የሚያይላቸው ጉዳያቸውን መ ከዛም ደግሞ ዩነቢሁም ይነግራቸዋል ቢማ ካኑ በነበሩበት ነገር የፍዓሉን ሲሰሩት በነበረው ስራ ይነግራቸዋል ያሳውቃቸዋል። ስለዚህ ከነዛ ከተለያዩ የኮኑት ሰዎች ጋር አትሁን ይላቸዋል ማለት ነው

አዳዲስ ፈጠራዎችን አዳዲስ ቢድዓ የሆኑ መንገዶችን እንዳትከተሉ። ለምን ፈተፈረቀ ትለያያችኋለችና፣ ቢኩም በእናንተ አን ሰቢሊሂ ከቅናቸው መንገድና ከሐቁ ከትክክለኛው መንገድ ትለያያችኋለችና፣ እንደኒ የጥመት አንጃዎችን የጥመት ቡድኖችን እንዳትከተሉ። ዛሊኩም ይህችሁ ጌታችሁ ኮ አላሁ ስብሐነሁ ወ

በመሰባሰባችሁ ቢሆን እንጂ አላ ኪታቢላህ በአላሁ ስብሓነ ወተዓላ መጽሐፍ በመሰባሰባችሁ ቢሆን እንጂ ወሱነቲ ነቢይህም ሰለላሁ ዓለይሂ ወሰለም በመልእክተኛው ዓለይሂ ሰላቱ ወሰላም ሱና በመሰባሰባችሁ ቢሆን እንጂ ፈጽሞ ነጻ አይወጡም ብለው ተናገሩ። ወኢቃመትህም በማቋቋማችሁ ቢሆን እንጂ ሊዲንላህ የአላሁ ስብሓን ወተዓላ ዲንን እስልምናን ቀጥ አድርገው በማቆማችሁ ቢሆን እንጂ

ወኩሩ አስታውሱ፣ ኒዕመተላህ የአላህን ጸጋ አስታውሱ ይላቸዋል ሰሀቦችን። ዐለይኩም በእናንተ ላይ የዋለውን የአላህን ጸጋ አስታውሱ። ኢዝ ኩንቱም በነበራችሁበት ጊዜ አዕዳ፣ ጠላቶች በነበራችሁ ጊዜ፣ ጠላት በነበራችሁ ጊዜ፣ የምትገዳደሉ በነበራችሁ ጊዜ ፈአለፈ፣ አስማማ፣ አወደደ በይነ ቁሉቢኩም በቀልቦቻችሁ መካከል አስማማ አዋደደ፣ ፈአስባሕቱም ሆናችሁ ቢኒዕመትሂ በጸጋው በሱ ጸጋ በዋለላችሁ ጸጋ ምክንያት እኽዋንን ወንድማማች ሆናችሁ ይላችኋል። የምትዋደዱ ወንድማማቾች ሆናችሁ ይላል። ስለዚህ በዚህ አንቀጽ መሰረት መለያየት፣ መከፋፈል፣ ዘረኝነት የሚባለው ነገር የሙስሊሞች መገለጫ አይደለም።